ቴምርን በዚህ መልክ ብትጠቀሙት አይሻልም። በዚህ ቪዲዮ እስካሁን ያልደረሳችሁበትን ስለ ቴምር የሚመከር መጠን በጾምና በአዘወት ወቅት በእድሜ ልዩነት በጤና ሁኔታ ጤና ላይ ለውጥ እንዲያመጣ ለምን ያህል ጊዜ እንውሰደው ምን ሰዓት ላይ እንውሰደው ቴምር ለመጠቀም ምርጥ ጊዜ የቱ ነው እንዴት እናዘጋጀው ከነማን ምግቦች ጋር ብንወስደው ምን ጥቅም እናገኛለን መውሰድ ያለባቸውና የሌለባቸው ሰዎች እነማን ናቸው ጥንቃቄ ማድረግ ያለባቸውስ በጾም ወቅት ተምር እንዴት መጠቀም እንደሚቻል በሱሑርና ኢፍጣር በቴምር ውስጥ የሚገኙ ማዕድናት ቫይታሚንና አንቲኦክሲደንት የሚሉትን ሀሳቦች የምንዳስስ ይሆናል በደንብ እንድትረዱትም ቪዲዮን ጨርሱት። ላይክ ሰብስክራይብ ይደረግ። ይህን ህይወት ቀያሪ መረጃ መቸ ማጣት አትፈልጉም። ቴምር ጠቃሚ በሆኑ ንጥረ ነገሮች፣ ፋይበር እና አንቲኦክሲደንትስ የበለጸገ እንዲሁም ገንቢ የሆነ ፍሬ ነው። ይህም ለጤናና ለሰውነት ደህንነት ተወዳጅ ምግብ ያደርገዋል። ቴምርን በየቀኑ በምን ያህል መጠን እንውሰደው? ለአዋቂዎች በቀን ከ3 እስከ 7 ቴምር መጠቀም አለባቸው፣ ወይም ከ20 እስከ 35 ግራም አስተማማኝና ለጤና ጠቃሚ መጠን ነው። ለልጆች በቀን ከ1 እስከ 3 ቴምር መጠቀም ይችላሉ። በእድሜና በእንቅስቃሴ ደረጃ ላይ ላይ በመመስረት ለምሳሌ፣ በጣም ጩጨ ከሆነ አንድ ከፍ ያለ ህፃን ከሆነ ደግሞ እስከ ሶስት ድረስ ሊደርስ ይችላል። አትሌቶች ወይም ንቁ ግለሰቦች፣ አትሌቶችና አክቲቭ ኢንዲቪል የምንላቸው ተጨማሪ ጉልበትና ኃይል ለማግኘት በቀን እስከ አስር ቴምር መውሰድ ይችላሉ። አዛውንቶች በቀን ከሁለት እስከ አራት ቴምር ቢወስዱ ጠቃሚ መጠን ነው። ቴምርን ለመውሰድ ወይም ለመጠቀም ምርጥ ጊዜ የቱ ነው የሚለውን ስናይ፣ አንደኛ ጠዋት ነው። ቀኑን በኃይል ለመጀመር የተወሰነ ተምር መውሰድ ጧት አሪፍ ነው። ሁለተኛው ቅድመ ስፖርታዊ እንቅስቃሴ ነው። ቴምርን ከስፖርት እንቅስቃሴ በፊት የተወሰነ መውሰድ እንደ ተፈጥሮ ፈጣን የሀይል ምንጭ ሆኖ ያገለግላል። ምሽት እንደ ጤናማ ጣፋጭ ወይም ዴዘርት ወይም መክሰስ ሆኖ ሊያገለግል ይችላል። ምሽት ካልወሰድን ከምኝታ በፊት ልንወስደው እንችላለን። ተምርን ከወተት ጋር በመዘብዘፍ መመገብ ዘና ለማለትና ለተሻለ እንቅልፍ ይረዳል። ይህ ለሁሉም ነው። በጾም ወቅት ተምርን እንዴት መጠቀም እንደሚቻል እንይ። በጾም ወቅት ቴምር መጠቀም የተለመደ ተግባር ነው፣ በተለይም በረመዳን ጾም ጊዜ ቴምር በንጽህ ምግብ መጠናቸው በተፈጥሮ ስኳርነታቸው እና ለምግብ መፈጨት ምቹነት ጾምን ለማፍረስ ወይም ለማፍጠር በጣም ጥሩ ምርጫ ነው። ጾምን ማፍረስ ወይም በይፍጣር ጊዜ ፈጣን የሆነ የኃይል ምንጭ ለማቅረብ እና የደም ስኳር መጠንን ለመሙላት ከአንድ እስከ ሶስት ቴምር መጠቀም ያስፈልጋል። እነዚህን ከአንድ እስከ ሶስት ቴምር ተመግባችሁ ግን ወደ ሙሉ ምግብ ከመግባታችሁ በፊት ውሃን ወይም ሾርባን የተወሰነ መውሰድ ሰውነታችንን ሪሃይድሬት ወይም ለማደስ ይጠቅማል። በስሁር ጊዜ ወይም ከጧት በፊት ምግብ፣ ቀኑን ሙሉ ዘላቂ ኃይል ለማግኘት ከሁለት እስከ አራት ቴምርን እንደ ተመጣጠነ ምግብ አካል ማካተት ያስፈልጋል። ቴምርን ከፕሮቲን ያሉ ምግቦች ላይ እንደ ነት፣ እርጎ ወይም እንቁላልና እንደ ሙሉ እህል ያሉ ምግቦች ጋር ማጣመር ያስፈልጋል። ይህም ለረጅም ጊዜ የሚቆይ ኃይል ለማግኘት ይጠቅማል። ተምር በሰውነታችን ላይ ለውጥ ወይም ውጤት እንዲያመጣ ለምን ያህል ጊዜ ብንወስደው የተሻለ ነው የሚለውን እንየው። ቴምርን ከሁለት እስከ አራት ሳምንታት በመደበኛ ሁኔታ መውሰድ እንደ የምግብ ልመት መሻሻል እና የተሻለ የኢነርጂ የኃይል ደረጃ ላይ መሆንን ያሉ ጉልህ ጥቅሞችን ይሰጣል። እንደ የልብ ጤና፣ የአጥንት ጥንካሬ ያሉ የረጅም ጊዜ ጥቅሞችን ለማግኘት ደግሞ ቴምርን ለወራት በተከታታይ በአመጋገብ ውስጥ ማካተት ያስፈልጋል ማለት ነው። ቴምር በንጥረ ምግብ የበለጸገ ፍራፍሬ ነው። ቴምር በፋይቨር በፖታሲየም ማግኒዥየም፣ በቫይታሚን ቢሲክስ እና በብረት የበለጸገ ነው። እንደ ፍላቮኖይዶች፣ ካሮቲኖይድ እና ፌኖሊክ አሲድ ያሉ ጸረ ኦክሲደንቶችን ይይዛል። ቴምር የምግብ መፈጨት ጤናን ይደግፋል። የቴምር ከፍተኛ የፋይቨር ይዘት ለምግብ መፈጨት ይረዳል፣ የሆድ ድርቀትን ይከላከላል እና እንዲሁም የአንጀት ወይም የገት ጤናን ያበረታታል። ቴምር ኢነርጂን ለማበልጸግ ወይም ቦስት ለማድረግ ይጠቅማል። ቴምር ፈጣን ጉልበት የሚሰጥ የተፈጥሮ የፍሩክቶዝና የግልኮስ ምንጭ ነው። ቴምር የአጥንት ጤናን ይደግፋል። ቴምር የአጥንት ጥንካሬ የሚደግፍ እንደ ካልሲየም ፎስፎረስና ማግኒዥየም ያሉ ማዕድናትን ይዟል። ቴምር ለልብ ጤና ይጠቅማል። በቴምር ውስጥ የሚገኘው ፖታሲየም የደም ግፊትን ለመቆጣጠር ይረዳል። አንቲኦክሲደንቶች ደግሞ ብግነትን ወይም ፍጠትን በመቀነስ ለልብ ህመም ተጋላጭነትን ይቀንሳሉ። የደም የስኳር መጠን ለማመጣጠን ይጠቅማል። ቴምር ጣፋጭ ቢሆንም ዝቅተኛ ግላይሴሚክ መረጃ ጠቋሚ ወይም ግላይሴሚክ ኢንዴክስ አለው እና በተገለጸው መጠን ከተወሰደ በደም ውስጥ ያለውን የስኳር መጠን ለማስተካከል ይረዳል። ቴምር አንቲኦክሲደንት ባህሪያት አሉት። ቴምር የኦክሲዳይዝድ ውጥረትን ወይም ጭንቀትን ይዋጋል። እንደ ካንሰርና አልዛይመርስ ያሉ ስር የሰደዱ በሽታዎች የመጋለጥ ስጋት ይቀንሳል። ቴምር የተፈጥሮ ጣፋጭ ምግብ ነው። ቴምር በምግብ አዘገጃጀት ውስጥ የተጣራ ስኳር ሊተካ ይችላል። ይህ ጤናማ አማራጭ ነው። ቴምር ለእርግዝናና በምጥ ጊዜ ይጠቅማል። ቴምር በያዘውን ንጥረ ምግብ ወይም ኒውትረንት መገለጫቸው ምክንያት ምጥን ለማቅለል እና የመሐፀን ጫፍ መስፋፋት ወይም ሰርቫይካል ዳይሊቴሽን እንደሚያሻሽል ይታመናል። ቴምር ለአእምሮ ጤና ይጠቅማል። ቴምርን መመገብ የአንጎል ጤናን ያሻሽላል። የቴምር አዘጋጃጀትና አጠቃቀም እንዴት መጠቀምና ማዘጋጀት እንችላለን የሚለውን እንየው። ቴምር እንዲሁ እንደተቆረጠ በጥሬው ወይም ሮው መውሰድ ይቻላል። ይህም ጉድጓድ ላይ ያለችው እንጨቷን ካስወገድን በኋላ ቴምርን በቀጥታ መመገብ ይቻላል። ሁለተኛው ደረቅ ቴምርን መመገብ ነው። ቴምርን በውሃ ወይም በወተት ለአንድ ሌሊት በመንከር ወይም በመዘፍዘፍ ማለስለስ ያስፈልጋል። ይህም ለተሻለ የምግብ መፈጨት ሂደት ይረዳል። ቴምርን በፈሳሽ መልክ በለስላሳዎች በስሙዚ መልክ መውሰድ ይቻላል። ቴምርን ከፍራፍሬ ጋር ከወተት ጋር ወይም ከእርጎ ጋር በመቀላቀል ለተመጣጠነ መጠጥ ዋሃድ ያስፈልጋል። ቴምርን ከበሰሉ ምግብ ጋር መውሰድ ያስፈልጋል። ቴምርን በጣፋጭ ምግቦች ወይም ዴዘርትስ፣ በኤነርጂ አሞሌዎች ወይም በተጠበሱ በተጋገሩ ምርቶች ውስጥ እንደ ተፈጥሯዊ ጣፋጭ መጠቀም ይቻላል። ሌላው የታሸገ ቴምር ነው። ለጤናማ መክሰስ ቴምርን በእነቶች በዘሮች ወይም በቺዝ መሙላት ያስፈልጋል። የታሸገው ቴምር ጋር መቀላቀል መውሰድ ይቻላል። ከሌሎች ምግቦች ጋር ቴምርን እንዴት ማደባለቅና መጠቀም ይቻላል የሚለውን ስናይ አንደኛ ቴምርን ከነት ጋር መውሰድ ይቻላል ላይክ አልሞንድ ዋልነት ወይም ፒስታችዋስ ጋር ለተመጣጠነ መክሰስ ማጣመር ያስፈልጋል ቴምርን ከወተት ተዋጽኦች ጋር መውሰድ ያስፈልጋል ለተጨማሪ ጣፋጭነትና ለአመጋገብ ለንጥረ ነገር ስንል ቴምርን ወደ እርጎ ወተት ወይም ለስላሳዎች በመጨመር መውሰድ ያስፈልጋል ቴምርን ከአጃ ጋር ብንወስደው አሪፍ ነው በፋይቨር የበለጸገ ቁርስ እንዲኖረን የተከተፈ ቴምርን በኦትሜል ውስጥ በማካተት መውሰድ በአጃ ሾርባ ማለት ነው። ሌላው ቴምርን ከሰላጣ ወይም ከሳላድ ጋር መውሰድ ይቻላል። ጣፋጭ ንጥጥሩን ለማግኘት የተከተፈ ተምርን ወደ ሰላጣ መጨመር ያስፈልጋል። ሌላው ቴምርን ከፕሮቲኖች ጋር መውሰድ ያስፈልጋል። ቴምርን ከፕሮቲን ምንጮች እንደ ኦቾሎኒ ቅቤ ወይም አይብ ለአጥጋቢ መክሰስ ማዋሃድ ያስፈልጋል። የቴምር ትንሽ የጎንዮሽ ተጽዕኖዎች፣ ቴምር የክብደት መጨመር ሊያመጣ ይችላል። ከመጠን በላይ መውሰድ የካላሪ መጨመርና የሰውነት ክብደት መጨመር ሊያስከትል ይችላል። መፍትሄ በትክክለኛው መጠን መውሰድ ወይም በአካላዊ እንቅስቃሴ ጋር አብሮ መውሰድ። ሁለተኛው ችግር የምግብ መፈጨት ችግር ሊያመጣ ይችላል። ቴምርን አብስቶ መውሰድ በፋይበር ይዘታቸው ምክንያት የሆድ መንፋት፣ ጋዝ ወይም እንደ ተቅማጥ ያሉ ሊያስከትል ይችላሉ። ከመጠን ያለፈ ቴምር እንደ አንጀት ችግር ላይክ ሪቴብል ቦል ሲንድረም ያሉ ሁኔታዎችን ሊያባብስ ይችላል። መፍትሄውም በትንሽ መጠን ከአንድ እስከ ሁለት ቴምር ጀምሮ ቀስ በቀስ እያለማመዱ እያለማመዱ እየጨመሩ መሄድ ይሆናል። ሌላው ከፍተኛ የስኳር ይዘት አለው። ቴምር የስኳር ህመም ያለባቸው ሰዎች ቴምርን በትንሹ መመገብ የደም ስኳር መከታተል ወይም የሚከታተላቸውን ሐኪም ማማከር አለባቸው። ሌላው አለርጂ ነው። አልፎ አልፎ ከስንታንዴ አንዳንድ ግለሰቦች ለቴምር አለርጂ ሊያጋጥማቸው ይችላል። በጾሙም ሆነ በአዘቦት ወቅት ማን ጥንቃቄ ማድረግ አለበት የሚለውን ስናይ፣ አንደኛ ጥንቃቄ ማድረግ ያለባቸው የስኳር ታካሚዎች ናቸው። የስኳር በሽታ ወይም የኢንሱሊን መቋቋም ወይም ኢንሱሊን ሬዚስታንስ ካለበው ቴምርን ከመውሰዳችሁ በፊት ሐኪም ማማከር ያስፈልጋል። ቴምር በተፈጥሮ ከፍተኛ የሆነ የስኳር መጠን ስላለው በአንድ ጊዜ ከአንድ በላይ ቴምር መውሰድን ይገድቡ እና ከፕሮቲን ወይም ከጤናማ ቅባቶች ጋር በማጣመር የስኳር መጠን እንዲቀንስ ማድረግ ያስፈልጋል። ሌላው የጥርስ ጤናን በተመለከተ ነው። ቴምር ከተመገባችሁ በኋላ አፍን ማጠብ መፋቅ ያስፈልጋል። ምክንያቱም የመጣበቅ ባህሪ ስላላቸው የጥርስ መበስበስ ወይም መቦርቦርን ያመጣል። ሌላው እርጉዝ ሴቶች ናቸው። ቴምር በአጠቃላይ ደህና ሴፍ ሲሆን በመጀመሪያ እርግዝና ወቅት በብዛት ከመጠቀማችሁ በፊት ባለሙያን ማማከር ያስፈልጋል። ምጥ አካባቢ ሲደርስ ግን አሪፍ ነው። ሌላው የኩላሊት ችግር ያለባቸው ሰዎች ናቸው ጥንቃቄ ማድረግ ያለባቸው። ቴምር ከፍተኛ የፖታሲየም ይዘት ስላለው የኩላሊት ችግር ያለባቸው ግለሰቦች አወሳስዳቸው መገደብ አለባቸው ወይም ሐኪማቸውን ማማከር አለባቸው ለመጠቀም። በጾምም ሆነ በአዘቦት ቴምርን መጠቀም ያለበት ሰው ማን ነው? በጤና ሁኔታ ላይ በመመስረት ቴምርን መጠቀም ያስፈልጋል። ለምሳሌ መጀመሪያዎቹ ጤናማ ግለሰቦች ናቸው። ያው ሄልዚ ኢንዲቪዥዋል ቴምርን መጠቀም ይችላሉ። ቴምር የሚጠቅማቸው ለአጠቃላይ ጤናና ጉልበት ለማግኘት ይጠቅማቸዋል። ቴምር ኃይልንና አልሚ ምግቦችን ለማቅረብ በጾም ወቅት የተመጣጠነ ምግብ አካል ሆኖ መጠቀም ይቻላል። ሌላው አትሌቶች ናቸው። ለፈጣን ጉልበትና ጡንቻ ማገገም ይረዳቸዋል። ከጾም በኋላ የግላይኮጅን ማከማቻዎችን ለመሙላት ይረዳል። ከአካል ብቃት እንቅስቃሴ በፊትና በኋላ ቴምርን መጠቀም አሪፍ ነው። ሌላው እርጉዝ ሴቶች ናቸው። በንጥረ ነገር የተሞላ አመጋገብን ለመደገፍ እና ምጥን ለማቅለል በቀን ከሶስት ከስድስት ቴምርን ይጠቀሙ፣ በምጥ ወቅት ማለት ነው። ወይም ሐኪም ማማከር ያስፈልጋል። ሌላው አረጋውያን ወይም አዛውንቶች ናቸው። ለአጥንት ጤንነትና ለምግብ መፈጨት ጉልበት ይሰጣል፣ ይህም ለአረጋውያን ተስማሚ ያደርጋቸዋል። በአረጋውያን ላይ የሰውነት ድርቀት መከሰት የተለመደ ስለሆነ ቴምርን በሚጠቀሙበት ጊዜ በቂ የሆነ እርጥበት ይኖራቸዋል። ሌላው ቴምር መጠቀም ያለባቸው ከክብደት በታቸው የሆኑ ግለሰቦች ናቸው። ቴምር በካሎሪ ይዘቱ እና በንጥረ ምግብ መጠናቸው ምክንያት ጤናማ ክብደት ለመጨመር ይረዳሉ። በጾምም ሆነ በአዘቦት ቴምርን ማስወገድ ያለበት ማን ነው? የስኳር ህመምተኞች፣ የኩላሊት ችግር ያለባቸው ሰዎች፣ የቴምር አለርጂ ያለባቸው ሰዎች፣ የምግብ መፈጨት ችግር ያለባቸው ግለሰቦች ቴምርን ማስወገድ ይኖርባቸዋል። ቴምር በተመጣጣኝ ማዕድናት፣ ቫይታሚኖች፣ ጸረ ኦክሲደንቶች እና ሌሎች ጠቃሚ ውህዶች የተሞላ በንጥረ ነገር በኒውትረንቶች የበለጸገ ፍሬ ነው። በቴምር ውስጥ የሚገኙ ማዕድናት ወይም ሚነራል ስናይ የመጀመሪያው ፖታሲየም ነው። ፖታሲየም ተግባሩ የፈሳሽ ሚዛንን፣ የጡንቻ መኮማተር እና የነርቭ ምልክቶች ወይም ሲግናልን ይቆጣጠራሉ የደም ግፊት እንዲኖር ይረዳል። ጥቅሞቹም የልብ ጤናን ይደግፋል፣ ስትሮክ አደጋን ይቀንሳልና የጡንቻ ቁርጥማትን ይከላከላል። ሌላው ማግኒዥየም ነው። ማግኒዥየም ተግባሩ በሰውነት ውስጥ ከሶስት መቶ በላይ ኬሚካላዊ ምላሾች ወይም ሪያክሽኖች ውስጥ ይሳተፋል ሀይል ማምረትንና የጡንቻ ተግባርን ጨምሮ። ጥቅሞቹም የአጥንት ጤናን ያሻሽላል፣ ብግነትን ይቀንሳል፣ የልብና የነርቭ ስርዓት ጤናን ይደግፋል። ሌላው ካልሲየም ነው። ካልሲየም ተግባሩም ለአጥንትና ለጥርስ መፈጠር፣ ለጡንቻ ተግባርና ለነርቭ ምልክት ሲግናሊንግ አስፈላጊ ነው። ጥቅሞቹም አጥንትን ያጠነክራል፣ ኦስቲዮፖሮሲስ ወይም የአጥንት መሳሳትን ይከላከላል። የጡንቻን ጤና ይደግፋል። ሌላው ፎስፎረስ ነው። ፎስፎረስ ተግባሩ ጠንካራ አጥንትና ጥርሶች ለመገንባት ከካልሲየም ጋር ይሰራል። በኃይል ምርት ውስጥም ይሳተፋል። ጥቅሞቹም የአጥንት ጤንነት ይደግፋል፣ እንዲሁም ሴሎችን ለመጠገንና ለመጠበቅ ይረዳል። ሌላው ብረት ነው። የብረት ተግባር በደም ውስጥ ኦክስጅን የሚይዘው ሄሞግሎቢንን ለማምረት አስፈላጊ ነው። ጥቅሞቹም የደም ማነስን ይከላከላል፣ የኃይል መጠን ይጨምራል እና የሰውነት በሽታ የመከላከል አቅምን ይደግፋል። ሌላው ዚንክ ነው። ዚንክ ተግባሩም በሽታ የመከላከል ተግባርን፣ የዲኤንኤ ሲንተሲስ ወይም ውህደትን፣ የህዋስ ክፍፍል ወይም ሴል ዲቪዥንን ይደግፋል። ጥቅሞቹም በሽታ የመከላከል አቅምን ያዳብራል፣ ለቁስል ፈውስ ይረዳል፣ የቆዳ ጤናን ይደግፋል። ሌላው መዳብ ነው። የመዳብ ተግባር የብረት ሜታቦሊዝምን፣ የኢነርጂ ምርትንና ቀይ የደም ሴሎችን ለመፍጠር ይረዳል። ጥቅሞቹም የአእምሮ ጤናን ይደግፋል፣ በሽታ የመከላከል አቅምን ያጠናል እንዲሁም ጤናማ አጥንትና ነርቮችን ይጠብቃል። ሌላው ሲሊኒየም ነው። ሲሊኒየም ተግባሩ እንደ አንቲኦክሲደንት ሆኖ ይሰራል። የታይሮይድ ተግባርን ይደግፋል። ጥቅሞቹም ሴሎች ከኦክሲዳይዝ ጉዳት ይከላከላል እና የሰውነት በሽታ የመከላከል አቅምን ይደግፋል። ሌላው በቴምሮች ውስጥ የሚገኙ ቫይታሚኖች ነማን ናቸው? ስንል በዋናነት ቫይታሚን ቢሲክስ ወይም ፓይራዶክሲን ነው። ተግባሩም የአንጎል ጤናን፣ ሜታቦሊዝምን ይደግፋል እና የነርቭ አስተላላፊዎችን ወይም ኒሮትራንስሚተርስ መመረት ይደግፋል። ጥቅሞቹም ስሜትን ያሻሽላል፣ የድባቴ ምልክቶችን ይቀንሳል፣ እንዲሁም የእውቀት ወይም ኮግኒቲቭ ተግባርን ይደግፋል። ሌላው ቫይታሚን ኬ ነው። ተግባሩም ለደም መርጋትና ለአጥንት ሜታቦሊዝም አስፈላጊ ነው። ጥቅሞቹም የአጥንትን ጤንነት ያበረታታል፣ ከመጠን በላይ የደም መፍሰስን ይከላከላል። ሌላው ቫይታሚን ፎሌት ነው ወይም ቫይታሚን ቢ ናይን። ተግባሩም የህዋስ ክፍፍልን ወ የዲኤንኤ ሴንተሲስን ውህደትን ይደግፋል። ጥቅሞቹም ለነፍሰ ጡር ሴቶች በህፃናት ላይ የነርቭ ቧንቧ ጉለቶች ወይም ኒውራል ቲዩብ ዲፌክት የሚባሉ ስንኩልነትን ለመከላከል በጣም አስፈላጊ ነው። ሌላው ኒያሲን ነው ወይም ቫይታሚን ቢ ስሪ። ተግባሩም የምግብ መፈጨት ጤናን፣ የቆዳ ጤናን ና የነርቭ ስርዓት ተግባርን ይደግፋል። ጥቅሞቹም የኮሌስትሮል መጠን ለመቀነስ እና የልብ ና የደም ስርን ወይም ካርዲዮቫስኩላር ጤንነትን ለማሻሻል ይረዳል። ሌላው ሪቦፍላቪን ወይም ቫይታሚን ቢቱ ነው። ተግባሩም በሀይል ምርትና በህዋስ ተግባር ውስጥ ይሳ ያሳተፋል ጥቅሞቹም የቆዳ ጤናን የአይን ጤናንና የቀይ የደም ሴሎችን ምርት ይደግፋል። ሌላው ቲያሚን ወይም ቫይታሚን ቢዋን ነው። ተግባሩም ምግብን ወደ ጉልበት ይለውጣል፣ እንዲሁም የነርቭ ተግባርን ይደግፋል። ጥቅሞቹም ቤሪ ቤሪን ይከላከላል፣ የአንጎል ጤናን ይደግፋል። በቴምር ውስጥ የሚገኙ አንቲኦክሲደንቶችን ስናይ የመጀመሪያው ፍላቮኖይድ ነው። ተግባሩም ብግነትንና የኦክሲዳይዝድ ውጥረትን ይቀንሳል። ጥቅሞቹም እንደ የልብ ህመም፣ የስኳር በሽታና የካንሰር ያሉ ስር የሰደዱ በሽታዎችን የመጋለጥ እድልን ይቀንሳል። ሌላው ካሮቲኖይድ ነው። ተግባሩም ሴሎችን ከጉዳት ይከላከላል፣ እንዲሁም የአይን ጤናን ይደግፋል። ጥቅሞቹም ከእድ ከዕድሜ ጋር የተያያዘ የማኩላር መበስበስን ወይም ማኩላር ዲጀነሬሽን አደጋን ይቀንሳል። የቆዳ ጤናን ያሻሽላል። ሌላው ፌኖሊክ አሲድ ነው። ተግባሩም ኦክሲዳይዝድ ውጥረትና ብግነትን፣ እብጠትን ይዋጋል። ጥቅሞቹም የልብ ጤናን ይደግፋል እና የካንሰርን አደጋ ይቀንሳል። ሌላው አንቲኦክሲደንት ቲያኒን ነው። ተግባሩም ጸረ ብግነትና ጸረ ዋሲያን ባህሪያት አሉት። ጥቅሞቹም የምግብ መፈጨትን ያግዛል፣ ኢንፌክሽን ይከላከላል። በመጨረሻም ቴምር ማዕድናትን እንደ ፖታሲየም፣ ማግኔዥየም፣ ካልሲየም፣ ብረትና ቫይታሚንን እንደ ቫይታሚን ቢሲክስ ቫይታሚን ኬ ና ፎሌት አንቲኦክሲደንቶችን እንደ ፍላ ፍላቮኖይድ ካርትኖይድ እና ፌኖሊክ አሲድ እና የአመጋገብ ፋይበርን ወይም ቃጫን ጨምሮ የአስፈላጊ ንጥረ ነገሮች ሀይል ወይም ፓወር ሀውስ ነው። እነዚህ ንጥረ ነገሮች ለልብ ጤና፣ ለአጥንት ጤና፣ የምግብ መፈጨት ጤና፣ የሀይል ምርት ና አጠቃላይ ደህንነትን ለመደገፍ አብረው ይሰራሉም። በአመጋገበ ውስጥ ተምርን ማካተት የንጥረ ምግቦች ፍጆታ ለመጨመር ተፈጥሯዊ ና ጣፋጭ መንገድ ያቀርባል። ይሁን እንጂ ልከኝነት ቁልፍ ነው። በመጠን መመገብ ያስፈልጋል። ቴምር ሁለ ገብ ና በንጥረ ነገር የበለጸገ ፍሬ ሲሆን በርካታ የጤና ጠቃሜታዎች አሉት። በተመጣጣኝ መጠንና እንደ የተመጣጣ አመጋገብ አካል ሲሆኑ አጠቃላይ ጤናን ይደግፋሉ። ቴምር በንጥረ ምግብ መጠናቸውና በቀላሉ ለምግብ መፈጨት ምክንያት በጾም ወቅት የሚካተቱ ምርጥ ምግቦች ናቸው። ከላይ እንደጠቀስነውም መወሰድ ያለበት መጠን እንደ እድሜ፣ የጤና ሁኔታና የእንቅስቃሴ ደረጃ ይለያያል። ቴምር በአጠቃላይ ለአብዛኛዎቹ ሰዎች ደህና ወይም ሴፍ ሲሆን፣ የተለየ ጤና ችግር ያለባቸው ግለሰቦች ለምሳሌ እንደ ስኳር በሽታ፣ የኩላሊት ችግር ጥንቃቄዎችን ማድረግና ክትትል ካላቸው ሐኪም ጋር መወያየት ያስፈልጋል። ቴምርን በጾም ልማዳችሁ ውስጥ በማካተት ሀይልንና አጠቃላይ ደህንነትን ጠበቁ በርካታ የጤና ጥቅሞቻቸውን እንጆይ ማድረግ ትችላላችሁ። ቴምርን በአመጋገብ ውስጥ በማካተትና የተነገሩትን መመሪያዎች በመከተል የሰውነት ጤናን ማሳደግ እና መጠበቅ ይቻላል። ውድ አድማጮች ምግቦች መድኃኒት ናቸው፣ ስለዚህ ተመገቧቸው። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች እንዲደርስ ላይክ፣ ሸር፣ ሰብስክራይብ አድርጉት። ቀጣይ ቪዲዮ ምን ይሰራላችሁ፣ እንዲሰራ የምትፈልጉትን ቪዲዮ ኮመንት ላይ ያስቀምጡልን። ብዙሀኑ የጻፈውን እንሰራላችኋለን። መረጃ እንዲደርሳችሁ የኖቲፊኬሽን ደውል ተጫኑ። ተመሳሳይ ቪዲዮዎችን በቀላሉ ማግኘት ከፈለጋችሁ ከስር ዲስክሪፕሽን ሴክሽን ላይ ሊንኳላችሁ ተመልከቱት። በእውነቱ ስላዳመጣችሁን ከልብ እያመሰገነን በሌላ ቪዲዮ በተለያየ የጤና መረጃ እስክንገናኝ ሰላም ቆዩ። ሰላማችሁ ይብዛም።